አዲስ አበባ ጥይት ሲጠቆስ የሚሰማው ቴክኖሎጂ፣ ሁለተኛው የኢትዮጵያ መከላከያ፣ ያልተሰማው የሞቃዲሾ ጎዳና የስለላ ተልዕኮ። በኢትዮጵያ ውስጥ የሚፈጸሙ ወንጀሎችን በመቆጣጠርና በመከላከሉ ረገድ የኢትዮጵያ ፌዴራል ፖሊስን ያክል ትልቅ ሚናን የሚወጣ ተቋም የለም። ተቋሙ ባለፉት ጥቂት ዓመታት ደግሞ ያለውን አቅም በቴክኖሎጂው በማሳደግ ከፍተኛ ደረጃ ላይ እየደረሰ ሲሆን በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ካሉ ትልልቅ የፖሊስ ተቋማት መካከል አንዱ ለመሆን እየተቃረበ ነው። ሰላም ጤና ይስጥልን፣ የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በመግቢያችን ላይ እንዳነሳነው የዛሬው ዋነኛ ማጠንጠኛችን የኢትዮጵያ ፌዴራል ፖሊስ ነው። የኢትዮጵያ ፌዴራል ፖሊስ ወደ ሀገር ውስጥ ስላስገባው በአዲስ አበባ በየትኛውም ስፍራ መሳሪያ ሲተኮስ ስለሚሰማው ቴክኖሎጂና የፌዴራል ፖሊስ የሞቃዲሾ ጎዳና ሲል የሰየመው ታላቅ ጀብድም የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ የኢትዮጵያ መከላከያ ሰራዊት የሀገርን ዳር ድንበር ሲጠብቅና የሕዝቡን ሰላም ሲያረጋጋ ፌዴራል ፖሊስ ደግሞ የሀገሪቱ ሁለተኛው የመከላከያ ኃይል በመሆን ሕዝቡን ያገለግላል። የሽብር ጥቃቶችን በማክሸፍ የተደራጁ ወንጀሎችን በመከላከልና ተጠርጣሪዎችን አሳዶ በመያዝ ትልቅ ሚናን የሚወጣው የኢትዮጵያ ፌዴራል ፖሊስ ባለፉት ዓመታት በቴክኖሎጂው ዘርፍ በትልቅ ደረጃ ራሱን እያዘመነ ይገኛል። ዋነኛ ተልእኮው፤ የፌዴራል ፖሊስ በርካታ ተልእኮዎችን ተቀብሎ የሚያስፈጽም ተቋም ሲሆን የሰዎች የአደንዛዥ እጽ እና የጦር መሳሪያ ጋር ዝውውርን የመቆጣጠር ትልቅ ኃላፊነትም ተሰጥቶታል። ከጎረቤት ሀገራት እየተነሱ የሚመጡትን እንደ አልሸባብ ያሉና በሀገር ውስጥ የተመሰረቱ የሽብር ቡድኖችንም የመቆጣጠሩ ተግባር የኢትዮጵያ ፌዴራል ፖሊስ ነው። በኢትዮጵያ ውስጥ የተቋም ሰልፎች ሲደረጉ ህዝባዊ በዓላት ሲከናወኑና መንግስታዊ ዝግጅቶች ሲፈጸሙ ህዝቡን የመጠበቅና ዝግጅቶቹን የማሳለጥ ዋነኛውን ሚና የሚወጣው የኢትዮጵያ ፌዴራል ፖሊስ ነው። ከኢትዮጵያ መከላከያ ሰራዊት ጋር በመሆንም በድንበር በኩል የሚገቡ ኮንትሮባንድ እቃዎችን የመከላከል ኃላፊነት የኢትዮጵያ ፌዴራል ፖሊስ ሲሆን እንደ ግድብና የአየር ማረፊያን የመሳሰሉ ሀገራዊ ተቋማትንም የመጠበቅ ኃላፊነት አለበት። የታጠቃቸው መሳሪያዎች የኢትዮጵያ መንግስት ባለፉት ጥቂት አመታት የፌዴራል ፖሊስ የሚታጠቃቸውን መሳሪያዎች በማዘመን ትልቅ ተግባርን ሲፈጽም ቆይቷል። በተለይም ፌዴራል ፖሊስ ከዚህ ቀደም ያልነበረውን ቱርክ ሰራሽ ኪርፒ የተሰኘ የታጠቀ ተሽከርካሪ የተለገሰው ሲሆን ይህ ተሽከርካሪም ማንኛውም አይነት ፈንጂ ቢቀበር ያንን ተቋቁሞ ግዳጁን መፈጸም የሚችል ነው። ድራጎነር የተሰኘው በከተማው ውስጥ በፍጥነት ተንቀሳቅሶ ግዳጅ ለመወጣት የሚያስችል ወታደራዊ ተሽከርካሪም የኢትዮጵያ ፌዴራል መንግስት ተጣጥቆት ይገኛል። 2018 ለዓለም የተዋወቁ AK-12 የተሰኘው ሩሲያ ሰራሽ ክላሽ እና ሲግ ሳውር የተባለው ሽጉጥም በፌዴራል ፖሊስ እጅ ገብቷል። በፌዴራል ፖሊስ አባላት ላይ የሚገጠም ካሜራን ጨምሮ የኢትዮጵያ ፌዴራል ፖሊስ ለቅኝት አገልግሎት የሚውሉ ድሮኖችንም እየተጠቀመ ይገኛል። የፋይናንስ ወንጀሎችን ለመቆጣጠርና በተለያዩ ድረገጾች ላይ ያሉ ወንጀሎችን ለመከላከልም ፌዴራል ፖሊስ የዘመኑ ሶፍትዌሮችን እንደሚጠቀም ይነገራል። ፈጣን ምላሽ መስጠት የሚችሉ ልዩ ኃይሎችን በስሩ የያዘው ፌዴራል ፖሊስ ከዩናይትድ አረብ ኤምሬት ፕሬዝዳንታዊ ጥበቃ ኃይልና ከእስራኤሉ ያማም ጸረ ሽብር ልዩ ኃይል ጋር የተለያዩ ስልጠናዎችንም ይለዋወጣል። የዲኤንኤ ምርመራን ጨምሮ በርካታ ምርመራዎችን ማድረግ የሚያስችል ቴክኖሎጂ ያለው ተቋሙ በሰንዳፋና ሁለታ ከተሞችም የራሱ የስልጠና ትምህርት ቤቶች አሉት። ጸረ ሽብር ልዩ ኃይልና የሞቃዲሾ ጎዳና ዘመቻ የፌዴራል ፖሊስ የሽብር መከላከል ልዩ ኃይል የሽብር ቡድኖችን በማስወገድና የአጥፍቶ መጥፋት የቦምብ ጥቃቶችን በመከላከል ትልቅ ሚና አለው። ይህ ልዩ ኃይል ታዲያ በ2023 ወደ ሶማሊያ ዋና ከተማ ሞቃዲሾ በማምራት አዲስ አበባ ላይ ሊፈጸም የነበረን የሽብር ጥቃት በማስቀረት ትልቅ ዝናና ትርፏል። የሞቃዲሾ ጎዳና ሚስጢራዊ ዘመቻ ምን ነበር? የሞቃዲሾ ጎዳና ሚስጢራዊ ዘመቻ በፌዴራል ፖሊስ ፀረ ሽብር ልዩ ኃይል የተፈጸመ ታላቅ ጀብድ ሲሆን የኢትዮጵያ ፌዴራል ፖሊስም የደረሰበትን አቅምና ጥንካሬ ያስመሰከረበት ልዩ ዘመቻ ነበር። የኢትዮጵያ የስለላ ተቋም በፈረንጆቹ 2023 አጋማሽ አንድ ሚስጢራዊ መረጃ ይደርሰዋል። ይህ መረጃም መነሻውን ከሶማሊያ ያደረገ የሽብር ቡድን በቦሌ ዓለም አቀፍ አየር ማረፊያና በአፍሪካ ሕብረት ዋና መቀመጫ ላይ ያጥፍቶ ጠፊ የቦምብ ጥቃት በማድረስ ኢትዮጵያን ለማወክ ማቀዱን ያጋልጣል። የኢትዮጵያ ፌዴራል ፖሊስ የሳይበር ጉዳዮች ክፍል መረጃውን ከስለላ ተቋሙ ከተቀበለ በኋላ የራሱን አሰሳ ማድረግ ጀመረ። የሆነ ጊዜ ላይም በቴሌግራም አማካይነት የተላለፈና በአዲስ አበባ የሽብር ጥቃት ለማድረስ የታቀደን እቅድ ፌዴራል ፖሊስ በእጁ አስገባ። በመንግስት የጸጥታ ኃይሎች ቁጥጥር ስር የገባ የቀድሞ የኦሮሞ ነጻነት ግንባር አባልም አልሸባብ በኢትዮጵያና ኬንያ ድንበር በሞያሌ በኩል ተቀጣጣይ ቁሶችን ለማስገባት ጥረት እያደረገ እንደሚገኝ የሚገልጽ መረጃን ለመንግስት አቀበለ። የፌዴራል ፖሊስና የኢትዮጵያ የስለላ ተቋማት በጋራ ባደረጉት ከፍተኛ ጥረትም ተቀጣጣይ ቁሶቹን ወደ ኢትዮጵያ ለማስገባትና ፍንዳታውን ለመፈጸም በጋራ ሲሰሩ የነበሩ አምስት ሰዎችን መለየት ቻሉ። የዚህ እቅድ ዋነኛ መሪዎች ሶስቱ ኢትዮጵያውያን ሲሆኑ ሁለቱ ደግሞ የሶማሊያ ዜጎች ናቸው። በኬንያ ዋና ከተማ ሞቃዲሾ ጎዳና መቀመጫቸውን አድርገውም ይህን እቅድ ሲነድፉ ነበር። ዲጂኤ ማትሪስ 300 የተሰኘችው ድሮን የአምስቱን የሽብር ቡድን አባላት እንቅስቃሴ መከታተል ኃላፊነት የነበራት ሲሆን በድብቅ የቡድኑን እንቅስቃሴ የሚከታተሉ ኢትዮጵያውያን ሰላዮችም ተመድበው ነበር። ከኢትዮጵያ ፌዴራል ፖሊስ የተመለመሉ 25 ልዩ ኮማንዶዎች በኬንያ ዋና ከተማ ናይሮቢ የሚገኙትን እነዚህን የሽብር ቡድን አባላት ህጻናቱ በቁጥጥር ስር እንዲያውሉ ኃላፊነት ተሰጥቷቸው ግዳጅ ለመወጣት ወደ ኬንያ አመሩ። 25ቱ ኮማንዶዎች በሁለት የተከፈሉ ሲሆን የመጀመሪያው ቡድን የሽብር ቡድን አባላቱ ያሉበትን ቤት ሰብሮ የመግባት ሁለተኛው ቡድን ደግሞ በአካባቢው ባሉ ህንፃዎች ላይ በመሆን የስናይፐር ቁጥጥር እንዲያደርግ ተወሰነ። ግርግር ላለመፍጠር በሚል ደግሞ ግዳጁ የሚፈጸመው ሰው የማይበዛበት ሰዓት የተመረጠ ሲሆን ሰዓቱም ከሌሊቱ 9 ሰዓት እንዲሆኑ ውሳኔ ተላለፈ። የፌዴራል ፖሊስ አባላቱ አሸባሪዎቹ ወዳሉበት ቤት ሰብረው ሲገቡ ከውስጥ ከነበሩት የሽብር ቡድን አባላት መካከል ሁለቱ በኤኬ47 መሳሪያ ተኩስ የከፈቱ ሲሆን ሁለቱም በተወሰደባቸው እርምጃ ወዲያውኑ ህይወታቸው አልፏል። ሶስቱ የሽብር ቡድን አባላት ወዲያው በቁጥጥር ስር ሲውሉ በቤት ውስጥ በርካታ ተቀጣጣይ ቁሶች ና የቦሌ ዓለም አቀፍ አየር ማረፊያ ና የአፍሪካ ህብረት መሰብሰቢያ አዳራሽን የሚያሳዩ የተጠኑ ካርታዎችም ተገኝተዋል። የተያዙት የሽብር ቡድን አባላት አጠቃላይ እቅዱን ይፋ ያደረጉ ሲሆን በድሬዳዋ ዋና ጅጅጋ የነበሩ ተባባሪዎቻቸውንም አጋልጠዋል። የአፍሪካ ህብረት ስብሰባን ለማወክ የታቀደው ቅድም በፌዴራል ፖሊስ አባላት ተግባር ሳይሳካ ቀርቷል። ጥይት ሲተኮስ የሚሰማው መሳሪያ ሾት ስፖተር የተሰኘ ቴክኖሎጂ ያለው የፌዴራል ፖሊስ በተለያዩ ትልልቅ ከተሞች በማንኛውም አቅጣጫ መሳሪያ ቢተኮስ መለየት ይችላል። ይህ ቴክኖሎጂ በፈረንጆቹ የዘመን ቀመር በ2022 ወደ ኢትዮጵያ የገባ ሲሆን ወንጀል በከፍተኛ ሁኔታ አለባቸው በሚባሉት መርካቶ፣ ካሳንቺስና ቦሌም በመሳሰሉ የአዲስ አበባ ከተማ ክፍሎችም ለመጀመሪያ ጊዜ አገልግሎት መስጠት ጀምሯል። በ2023 ወደ ድሬዳዋና ሐዋሳ ከተሞች የተስፋፋው ቴክኖሎጂው በ15 ስኩዌር ኪሎ ሜትር ውስጥ ያለን ማንኛውንም ተኩስ መቆጣጠር የሚ ችል ሲሆን በያዝነው የፈረንጆቹ ዓመት ደግሞ ወደ 50 ስኩዌር ኪሎ ሜትር ይስፋፋል ተብሎ ይጠበቃል። ይህ ቴክኖሎጂ የተለያዩ የሴንሰር ኔትወርኮችንና የኤአይ ቴክኖሎጂን በመጠቀም በአንድ አካባቢ የተፈጸመን የመሳሪያ ተኩስ መለየት ይችላል። ቴክኖሎጂው በተለያዩ ሕንፃዎች፣ የኤሌክትሪክ ምሰሶዎችና አደጋ አለባቸው በሚባሉ ስፍራዎች ተገጥሞ ተግባሩን ያከናውናል። የጦር መሳሪያ ተኩስን ከሌሎች ፍንዳታዎች የመለየት አቅሙም 97 በመቶ እንደሆነ ተነግሯል። የጦር መሳሪያ በተተኮሰ ከ30 እስከ 40 ባለው ሴኮንድ ውስጥ ተኩሶ የተፈጸመበትን ስፍራና ሰዓት በአግባቡ ለይቶ ማሳወቅም ይችላል። ይህ ቴክኖሎጂ ወደ ኢትዮጵያ ከመጣ በኋላ ደስታን ለመግለጽም ሆነ በተለያዩ ምክንያቶች የሚተኮስ የጦር መሳሪያ ተኩስ በ40 በመቶ መቀነሱን የኢትዮጵያ ፌዴራል ፖሊስ ይፋ አድርጓል። በ223 ካሳንቺስ ተብሎ በሚጠራው መንደር ግለሰቦች በመኪና ውስጥ ሆነው ተኩስ በከፈቱ በደቂቃዎች ልዩነት ፖሊስ ተኩሱ የተፈጸመበትን ስፍራ በመለየት ተጠርጣሪዎችን በቁጥጥር ስር አውሏል። መንግስት ይህን ቴክኖሎጂ ሲጠቀም በ1 ኪሎ ሜትር ስኩዌር በአመት 250 ዶላር ወጪ ማድረግ ይኖርበታል። ኢትዮ ቴሌኮም የፎርጂ ኔትወርክን በመስጠት ቴክኖሎጂውን የሚያሳልጥ ሲሆን ሾት ስፖተር ኢንክ የተሰኘው የአሜሪካ ተቋም ደግሞ ቴክኖሎጂውን ለኢትዮጵያ ያቀብሏል። ይህ ቴክኖሎጂ በቀጣይ ዓመታት በመላው ኢትዮጵያ እንዲስፋፋ እየተሠራ ሲሆን፣ ይህም የጦር መሳሪያ ተኩስን ለመለየት የሚደረግን ጥረት ቀለል እንደሚያደርገው ይገመታል። ውድ ቤተሰቦቻችን የዛሬው መሰናዷችንን ይመስል ነበር። መሰናዶን ከወደዳችሁት ላይ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም